ዓለም አቀፍ አጫጭር መረጃዎችን ይዘን መጥተናል። በቅድሚያም ለመከታተል ያመቻቸው ዘንድ አርእስቶቹን እናስታውሳችሁ። የአሜሪካ አዲስ የታሪፍ ፖሊሲ ጀርመንን በአንድ ዓመት ጊዜ ውስጥ ብቻ ዘጠና ሺህ ስራዎችን ሊያሳጣ እንደሚችል የሰራተኛ ቢሮ ኃላፊው ተናገሩ። ሩሲያ በዩክሬን ላይ በፈጸመችው ጥቃት ሶስት ሰዎች ሲመቱ 49 ያህል ደግሞ ቆስለዋል ተባለ። ቻይና ታዋቂውን አክቲቪስት ጆሹዋ ዋንግን በሽብርተኝነት ከሰሰችው። በምስራቃዊ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በኤም 23 አማጽያን ቁጥጥር ስር ባሉ ግዛቶች ተማሪዎች ብሔራዊ ፈተና እየወሰዱ ነው። የጀርመኑ ቻንስለር ፍሬድሪክ ሜርዝ አንዳንድ የአሜሪካ ሕግ አውጪዎች ምንም ሀሳብ የላቸውም በማለት ወቀሱ። እስራኤል በማዕከላዊ ምስራቅ ጋዛ በአየር ጥቃት 16 ፍልስጤማውያንን ገደለች። የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ የአሜሪካን የኒኩሌር ሀሳብ ባለመቀበል ቴህራን ዩራኒየም ማበልጸጓን ማብላላቷን ተቀጥላለች አሉ። አሁን ወደ ዜና ትንታኔያችን እናልፋለን። አብራችሁን ዝለቁ አዲሱ የአሜሪካ የታሪፍ ፖሊሲ ጀርመንን በአንድ ዓመት ጊዜ ውስጥ ብቻ 90 ሺህ ሥራዎችን ስራዎችን ሊያሳጣ እንደሚችል የሀገሪቱ የሰራተኛ ቢሮ ኃላፊ ለሱዴይቼ ዘይትንግ ጋዜጣ በሰጡት ቃለመጠይቅ ላይ ተናገሩ። የፌዴራል የስራ ስምሪት ኤጀንሲ ኃላፊ አንድሪያ ናህልስ የ25 ፐርሰንት የታሪፍ ተመን ውጤት ላይ ጥናት ያደረጉትን የስራ ስምሪት ምርምር ኢንስቲትዩት አይኤኤ ቢና ሌሎች ተቋማትን ማስረጃ በማጣቀስ አስ አስተያየታቸውን ሰጥተዋል። ባለፈው ወረ በአውሮፓ ግዙፉ የኢኮኖሚ ስርዓት ላይ የታየው ስራ አጥነት ቁጥር በአስር ዓመታት የጊዜ ሂደት ቁጥሩ በማሻቀብ 3 ሚሊዮን መድረሱ ታውቋል። የቋሚ ሰራተኞች አማካይ የሰዓት ደሞዝ ደግሞ እድገቱ 35 መሆኑን አንድሪያ ናህልስ ገልጸዋል። ሩሲያ በዩክሬን ላይ በፈጸመችው ጥቃት ሶስት ሰዎች ሲሞቱ 49 ያህል ደግሞ ቆስለዋል። በዚህ ምክንያት ጥቃቱን በተመለከተ ዩክሬን ሩሲያ 47 ሰው አልባ አውሮፕላኖችንና 45 ሚሳይሎችን ስለማስወንጨፏ ማረጋገጫ ሰጥታለች። የክሬምሊን ባለሥልጣናት ቀደም ሲል ኬቭ በሩሲያ ስትራቴጂካዊ ቦምብ ጣይ አውሮፕላኖችን በማውደሟ የበቀል እርምጃ እንደሚወስዱ አስጠንቅቀው ነበር። በጥቃቱ ሲቪል ዜጎችና የሲቪል ተቋማት ፈራርሰዋል። ባለብዙ ፎቅ ሕንፃ ተመትቷል። የኃይል መሰረተ ልማቶች ከጥቅም ውጭ ስለመሆናቸው የውጭ ጉዳይ ሚኒስትሩ አንድሪ ሲቢሃ በኤክስ ገጻቸው ላይ ጽፈዋል። ጥቃቱ በተፈጸመበት ወቅት የኬብ ከተማ ነዋሪዎች መሬት ውስጥ ባሉ የመኪና ፓርኮች እና የባቡር ዋሻዎች፣ የባቡር ጣቢያዎች ሆድቃ ገብተው በመደበቅ በርካቶች ራሳቸውን አድነዋል። ሰኔ 6 ቀን 2025 የቻይና ባለስልጣናት ታዋቂውን አክቲቪስት ጆሹዋ ዋንግን በቁጥጥር ስር በመዋል ከውጭ ጠላቶች ጋር አብሮ በማሴር የሀገርን ሚስጥር በማባከን አሳልፎ በመስጠት ሏላዊነትን አደጋ ላይ ጥሏል በማለት ከሰውታል። የ28 ዓመቱ ጆሹዋ ዋንግ በመጀመሪያው የፍርድ ውሳኔ ከ56 ወራት እስራት በኋላ እንዲፈታ የሚል ትዕዛዝ ተላልፎ የነበረ ቢሆንም ነገር ግን ክስ እንዳዲስ ተከፍቶ በት ወደ ዌስት ኮውሎን የዳኞች ፍርድ ቤት ተወስዶ ዋንግ የዋስትና ጥያቄ እንዲፈቀድለት ሀሳብ ባለማቅረቡ ምክንያት ክሱን ለማስቀጠል ለነሐሴ 8225 ተላልፏል። ጆሽዋ ዋንግ እውቅ የማህበረሰብ አንቂ የፖለቲካ ተንታኝና የጠራ ዲሞክራሲን አጥብቆ የሚሻ ሰው ነው ይባልለታል። በምስራቅ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ምስራቃዊ ግዛቶች ጎማና ቡካቡ ከተሞች ተማሪዎች በኤም 23 አማጽያን ቁጥጥር ስር ውስጥም ሆነው በድፍረት ሀገር አቀፍ ብሔራዊ ፈተና እየወሰዱ መሆናቸውን ሮይተርስ ዘግቧል። በአስር ሺህ የሚቆጠሩ የሁለተኛ ደረጃ ተማሪዎች ያዝ ለቀቅ እያደረጉ ወጣ ገባ እያሉ ሲማሩት የባጁትን ትምህርት በውጤት ለመቋጨት ፈተና ተቀምጠዋል። የአፍሪካ መሪዎች ከዋሽንግተንና ከዱሃ ጋር በመሆን ከሶስት አስርት ዓመታት በፊት የተፈጸመውን የሁቲና ቱትሲ ገዳይ አስገዳይ የዘር ማጥፋት ወንጀል ጭራ ተከትሎ የተፈጠረውን አንጃና ግራንጃ ደም አፋሳሽ የግጭት ጦርነት ለማስቆም ላይታች እየኳተኑ ነው ነው። ካንገቱን ካንጀት ባይለይም ነገሩ። የጀርመኑ ቻንስለር ፍሬድሪክ ሜርዝ አንዳንድ የአሜሪካ ሕግ አውጪዎች ስለ ሩሲያ ዳግም ጦርነት የጦር መሳሪያና በሚሊዮን የተከማቸ ጥይት ለማን እንደሆነ ፈጽሞ አያውቁም፣ ምንም አይነት ሀሳብ የላቸውም በማለት ወቀሱ። ሩሲያ በ2029 መላ የአውሮፓ ሀገራትን ለመምታት ኔቶን ለማደባየት ስፍር ቁጥር የሌለው የጦር መሳሪያ እያመረተች በሚሊዮን የሚቆጠር ተተኳሽ በድብቅ እያከማቸች ነው በማለት ዛሬም ድጋሜ ስጋታቸውን ገልጸዋል፣ ማስጠንቀቂያ ሰጥተዋል። ፍሬድሪክ ሜርዝ ሩሲያ በዩክሬን ጦርነት ሙሉ አቅሟን እንዳልተጠቀመች ለሌላ ዓላማ እየተሰናዳች መሆኗን ጠቁመዋል። እስራኤል በማዕከላዊ ምስራቅ ጋዛ በፈጸመችው የአየር ጥቃት አስራ ስድስት ፍልስጤማውያንን ገደለች። የሐማስ ዋና አስተዳዳሪ እንዳሉት በዩናይትድ ስቴትስ እና በእስራኤል የሚደገፍ ቡድን ቀደም ሲል የማከፋፈያ የእርዳታ መስጫ ጣቢያዎቹ ተዘግተዋል ከተባለ ከጥቂት ሰዓታት በኋላ እርዳታ መሰጠቱን ወዲያው ደግሞ ጥቃት መፈጸሙን ገልጸዋል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጋዛን የተኩስ አቁም ስምምነት ሐማስ ተቀብያለሁ ቢል ምቅሉ አሜሪካ ውድቅ አድርገዋለች። አፍንጫ ሲመታ ዓይን ያለቅሳል ማለት የአሜሪካና የእስራኤል ነገረ ስራ በቂ ማስረጃ ነው። ይህ በእንዲህ እንዳለ የጋዛ የጤና ባለስልጣናት እስራኤል 45 ፍልስጤማውያንን ስትገድል፣ በአንጻሩ ወታደሮቿን በሐማስ አጽፋ መሞታቸውን አሳውቀዋል። የኢራኑ ጠቅላይ መንፈሳዊ መሪ አያቶላ አሊ ካሚኒ በአሜሪካ የቀረበውን ኒኩሌር ነክ ሀሳብ ዘባተሎ ውድቅ በማድረግ ቴሄራን የዩራኒየም ማበልጸግ ማብላላት ስራዋን ያልተቋረጠ ተግባሯን ትቀጥላለች ብለዋል። የኢራን ጠቅላይ መሪ አያቶላ አሊ ካሚኒ የኢራን የ1979 ስላማዊ አብዮት 36ኛ ዓመት በደቡባዊ ቴሄራን በሚገኘው በኮሆሜኒ ቤተ መቅደስ እንደተናገሩት አሜሪካ እንደ ርጎ ዝንብ ጥልቅ ባይ በሰው ማጀት ገብታ የምትፈተፍት ፋሽስታዊ እኩይ ተግባር የተጸናወታት የሰላም ጸርናት ስለማለታቸው የምዕራብ እስያ የዜና አገልግሎት ዋና ዘግቧል። ፓኪስታን ከሕንድ ጋር ይፋዊ ግልጽ የሆነ ውይይት ለማድረግ ዝግጁ መሆኗን የውጭ ጉዳይ ሚኒስትሩ ገለጹ። የፓኪስታን የውጭ ጉዳይ ሚኒስትር ኢስሐቅ ዳር በሆንግ ወንግ ቻይና ዓለም አቀፍ የሽምግልና ድርጅት ማቋቋሚያ ስምምነት የፊርማ ስነ ስርዓት ላይ በተገኙበት ጊዜ ነው ሀገራቸው ኢስላማባድ ከሕንድ ጋር ክፉ ደጉን ለመነጋገር ፈቃደኛ ናት በማለት ያሳወቁት። ሁለቱ ወገኖች ሚያዚያ 22 በካሽሜር ግዛት በቱሪስቶች ላይ በተሰነዘረ የጥይት ሩምታ 26 ሰዎች መሞታቸውን ሰበብ አድርገው ተዋጊ ጀቶችን፣ ሚሳይሎችን፣ ሰው አልባ አውሮፕላኖችን፣ መድፎችን በመጠቀም ከአስርት ዓመታት በፊት ከነበሩበት ጦርነት በከፋ በክረፋ ሁናቴ ወደ ግጭት ገብተው እንደነበረ ይታወሳል። ዶናልድ ትራምፕ ከአስራ ሁለት ሀገራት የሚመጡ ዜጎች አሜሪካ እንዳይገቡ ቪዛ መከልከላቸውን ተከትሎ የቬንዙላው የሀገር ውስጥ ጉዳይ ሚኒስትር ዲዮስ ዲያዶ ካቤሎ የፕሬዚዳንት ኒኮላስ ማዱሮ የቅርባ አጋር የአሜሪካን መንግስት አረመኔ፣ ጨካኝ፣ የሰላማዊ ሰዎችን መብትና ጥቅም የሚገፍ በሕይወት የመኖር መብትን የሚያሳጣ ብለውታል። የአፍጋኒስታን፣ የማይናማር፣ የቻድ፣ የኮንጎ፣ ኢኳቶሪያል ጊኔ፣ የኤርትራ የሊቢያ፣ የኢራን፣ የሶማሊያ፣ የሱዳን፣ የየመን፣ የኢራቅና የቬንዙላ ዜጎች ናቸው ወደ አሜሪካ ምድር ድርሽ እንዳይሉ ቀጭን ትዕዛዝ የተላለፈባቸው። የኔቶ አጣብቂኝ፣ ዘለንስኪ እንዴት ትራምፕን ሳያስቆጡ በኅብረቱ ጉባኤ መሳተፍ መቻል አለመቻላቸውን እስካሁን መወሰን ተስኖታል ተባለ። በያዝነው በሰኔ ወር በሄግ የሚካሄደውን የኔቶ ጉባኤን ያዘጋጁት ባለስልጣናት ቮሎዲሚር ዘለንስኪ ዶናልድ ትራምፕን ሳያስቆጡ በስብሰባው ላይ ተገኝተው አጭር ንግግር እንዲያደርጉ ታስቧል። በርካታ ዲፕሎማቶች እንደሚሉት ከሆነ በቅድመ ጉባኤ የራት ፕሮግራም ላይ ዘለንስኪ ይገኛሉ። ነገር ግን በዋናው ስብሰባ ስለመካፈላቸው እርግጠኛ አይደለንም ብለዋል። ውድ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ ዓለም አቀፍ አጫጭር መረጃዎችን እዚህ ላይ እናበቃለን። እናንተም ጊዜ፣ ገንዘብ፣ ጉልበት፣ ልብና ጆሮአዊ ህሊናችሁን በቅነት ሰጥታችሁን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ክብረት ይስጥልን። ሌላ ጊዜ በሌላ መረጃ ዳግመኛ እስከምንገናኝ መልካሙን ሁሉ እንመኝላችኋለን። መልካሙ ሚዲያ ታማኝ የመረጃ ምንጭ።